ሰላም፣ ጤና ይስጥልን። የዩትዩብ ቻናል ተመልካቾቻችን የሰዓቱን ዜናዎችን ይዘን ቀርበናል። ከሀገር ውስጥ እንዲሁም ከውጪ ያገኘናቸው መረጃዎቻችንን እያደረስናችሁ አብረናቸው መንቆይ ይሆናል። ዜናዎቹን እየመራሁም እኔ ቅድስ ደጀኔ ከመለስ ስቱዲዮ ባለሙያዎች ጋር በጋራ በመሆን አብሬያችሁ ቆይታ ማደርግ ይሆናል። የሀገር ውስጥ መረጃ እናስቀድማለን። በመቀሌ ከተማ አንዲት ወጣትን አስገድዶ ለመድፈር አልሳካ ሲለው ደረቷን ጨምሮ ስድስት ቦታዎች ላይ በቢላ በመውጋት ተሰውሮ የነበረው ግለሰብ በቁጥጥር ስር ዋለም። በትግራይ ክልል መቀሌ ከተማ አይደር ክፍለ ከተማ አንዲት እንስት እንደረቷን ጨምሮ በተለያየ ሰውነት ክፍሏ ላይ ስድስት ጊዜ በቢላ በመውጋት ጉዳት በማድረስና ማንነቱን በመደበቅ ለመሰወር ችሎ የነበረው ግለሰብ በረቂቅ ክትትል በቁጥጥር ስር አውያለሁ ሲል የክፍለ ከተማው ፖሊስ አስታውቋል። የ20 ዓመት ወጣት የሆነችው የግል ተበዳይ ሚያዝያ 18 ቀን 2017 ዓም ምሽት 3 ሰዓት ከ15 ላይ ስራ ቦታ አምሽታ ወደ ቤቷ በምትገባበት ወቅት ማንነቱ ያልታወቀ ወንጀል ፈጻሚ ግለሰብ ከኋላው በመከተል የቤቷን በር በምትከፍትበት ሰዓት ገ ትሯት በመግባት አስገድዶ ሊደፍራት ሞክረዋል። ምንም እንኳን ወጣቷ ከአስገድዶ መድፈር ማምለጥ ብትችልም ደረቷን ጨምሮ በተለያየ ሰውነት ክፍሏ በቢላ በመውጋት ጉዳት አድርሶባታል። ከዚህ ባሻገርም ግለሰቡ ተንቀሳቃሽ ስልክም ሰርቆ መሰወሩን መረጃው አመላክቷል። የግል ተበዳይ የወንጀል ድርጊት ተፈጻሚ በሰዓቱ ተሸፋፍኖ የነበረ መሆኑን ተከትሎ ማንነቱን ለመለየት ያልቻለች መሆኑ የተገለጸም ሲሆን ይህም የፖሊስን ስራ ፈታኝ አድርጎት ነበር ተብሏል። ነገር ግን ለተከታታይ አስር ቀናት የተለያዩ የቴክኖሎጂ አጋዥ መሳሪያዎችን በመጠቀም በሰራውት የረቀቀ ክትትልና ዋና ማጣራት ወንጀል ፈጻሚው ተጠርጥሮ ከነ ኤግዚቢቱ በቁጥጥር ስር ለመዋል መቻሉን ብስራት ሬዲዮ ከአይደር ክፍለ ከተማ ፖሊስ ያገኘው መረጃ አመላክቷል። በሽራ ከተማ በቤተ ክርስቲያን ውስጥ ዘጠኝ የሞባይል ስልኮችን የሰረቀው ግለሰብ በ18 ዓመት እስራት ተቀጣ። የወንጀል ድርጊቱ የተፈጸመው በትግራይ ክልል ሰሜን ምዕራብ ዞን ታህታይ ቆራሮ ወረዳ ሲሆን በሽረ ከተማ 03 ቀበሌ ነዋሪ ሆነው አብርሃም ገብረ መድህን ረዳ የተባለው ተከሳሽ ታህሳስ 19 ቀን 2017 ዓ ም ከጠዋቱ ሶሳ ከሰላሳ ገደማ ማያድራሻ በተባለ አካባቢ የአመቱ ገብርኤል በሚከበርበት ቤተ ክርስቲያን ውስጥ ለጸሎት የገባ በማስመሰል ከ9 ምዕመናን 9 ተንቀሳቃሽ የእጅ ስልኮችን ሰርቆም ከአካባቢው ለመሰወር ሲሞክር የአካባቢው ማህበረሰብ ከፖሊስ ጋር በመቀናጀት በቁጥጥር ስር ሊያውለው መቻሉ ተገልጿል። ግለሰቡ በቁጥጥር ስር በዋለበት ሰዓትም አራት ተንቀሳቃሽ ስልኮች እጁ ላይ መገኘታቸውን የወረዳው ፖሊስ አስታውቋል። በዚህም መሰረት የወረዳው ፍርድ ቤት ተገቢውን የምርመራ ሂደት በማከናወን የሰውና የሰነድ ማስረጃ በማደራጀትም ለአቃቤ ሕግ ያስረከበም ሲሆን አቃቤ ሕግም በወረዳው ፍርድ ቤት ክስ መስርቷል። የቀረበለትን የክስ መዝገብ ሲመለከት የቆየው የወረዳው ፍርድ ቤትም ሚያዚያ 30 ቀን 2017 ዓ.ም በዋለው ችሎት ተከሳሽ አብርሃም ገብረ መድህን ረዳን ጥፋተኛ ነው በማለት በ18 ዓመት ጽኑ እስራት እንዲቀጣ ውሳኔ መስጠቱን በብስራት ሬዲዮ ከወረዳው ፍርድ ቤት ያገኘው መረጃ ያሳያል። ዘገባው የሰብል አበበ ነው። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ባለፉት ዘጠኝ ወራት ከ922 ሺህ ሰዎች በላይ የወባ ተዋሲያን በደማቸው ውስጥ ተገኝተዋል ተባለም። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ጤና ቢሮ በበጀት ዓመት የወባ ወረርሽኝን በመከላከልና መቆጣጠር ረገድ በርካታ ስራዎች መሰራቱን አስታውቋል። የክልሉ የጤና ቢሮ ኃላፊ አቶ ኢብራሂም ተማም በ2017 በጀት አመት ባለፉት ዘጠኝ ወራት የወባ ህመም ኖሯቸው ምርመራ የተደረገላቸው 1483319 ሲሆኑ ከእነዚህም 922253 ሰዎች የወባ ተዋሲያን በደማቸው መገኘቱ ለብስራት ሬዲዮ ተናግረዋል። የወባ ማግኘት ምጣኔው 62 በመቶ መሆኑን የገለጹት ኃላፊው ወባ የተገኘባቸው ሰዎች አስፈላጊውን ሕክምና ማግኘታቸውንና በክልሉ ከፍተኛ የወባ ጫና ባለባቸው አርባ ሁለት ወረዳዎች ቤት ለቤት አንድ ሚሊዮን አንድ መቶ አርባ አራት ሺ ሰባት መቶ ስልሳ ሁለት የአጎበር ስርጭት መደረጉን ገልጸዋል። በክልሉ በሁሉም ዞኖች ባሉት አብዛኛዎቹ ወረዳዎችም ዋና የጤና ችግር ወባ መሆኑን የተናገሩት ኃላፊው በተደረገው መጠነ ሰፊ ርብርብ የወባ በሽታ ጫና የቀነሰ ቢሆንም በተለይም በአሁኑ ወቅት ከዝናብና ተለዋጭ የአየር ንብረት ጋር ተያይዞም ሊያገረሽ ስለሚችል ከፍተኛ ጥንቃቄና ትኩረት ሊሰጠው ይገባል ብለዋል። ከህብረተሰቡ ጋር በመሆን የወባ በሽታ አስተላላፊ ትንኝ መራቢያ ስፍራዎችን በተገቢው በመለየት ማዳፈንና በሁሉም የክልሉ አካባቢዎች በልዩ ትኩረት መስራት ብሎም የግንዛቤ ማስጨበጫ ስራ ሳይቋረጥ በትኩረት መሰራት እንደሚገባም አቶ ኢብራሂም ጨምረው ለጣቢያችን ገልጸዋል። ዘገባው የመባ ወርቅነ ነው። አሁን ደግሞ ከሀገር ውስጥ ወደ ያዝነው ሌላኛው መረጃችን ነው የምናሳልፋችሁ። በግዢ ወደ ኖርዌይ ሀገር ተወስዶ የነበረ ጎራዴ ወደ ኢትዮጵያ ይመለሳል ተባለ። በተለያዩ አጋጣሚዎች በዝርፊያና በግዢ ወደ ተለያዩ ሀገራት የተወሰዱ ቅርሶችን የማስመለስ ስራ እየተሰራ መሆኑ ተገልጿል። በአፄ ምኒልክ ጊዜ የነበረና በሰባዎቹ በአንድ የኖርዌይ ፕሮፌሰር በግዢ ወደ ኖርዌይ ሀገር የተወሰደ ጉራዴን ለመመለስ ፍቃደኛ በመሆናቸው በዛሬ ሁለት ወደ ኢትዮጵያ እንደሚገባም የኢትዮጵያ የቅርስ ባላደራ ማህበር የቦርድ ምክትል ሰብሳቢና የቅርስ አስመላሽ ብሔራዊ ኮሚቴ አባል አቶ አሉላ ፓንክረስት ለብስራት ሬዲዮ ተናግረዋል። ከዚህ ቀደምም ከእንግሊዝ ሀገር ከመቅደላ የተዘረፉ የተለያዩ ቅርሶችና አንድ ጋሻ ከአሜሪካን ሀገር የተመለሰም ሲሆን በዚሁም የተለያዩ መስቀሎች፣ ብራናዎችና ዋንጫዎችን መመለሳቸው ተነግሯል። ከጣሊያን ሀገር የተመለሰችውና አሁን በአድዋ ሙዚየም ውስጥ የምትገኘው ፀሐይ የተባለችው አውሮፕላንም ከተመለሱ ቅርሶች ተጠቃሽ ናት። ከውጭ ሀገራት የተሰረቁ ቅርሶችን በመመለስ ረገድም በፈቃደኝነት በኩል ውስንነቶችን መኖራቸውን የገለጹት አቶ አሉላ ጨረታዎችን ለማስቆምና ቅርሶች የሚመለሱበትን ሁኔታ ለመፍጠር በርካታ ጥረቶች እየተደረጉ ነው ብለዋል። በዚህም የተነሳም በስዊዘርላንድ የተካሄደ ጨረታ እንዲቀውም በቅርስ ባለስልጣን በኩል ሙከራዎች ተደርገው የቆመበት ሁኔታ ሁኔታ መኖሩም ተገልጿል ስትል የዘገበችው መባ ወርቅነ ናት። ከውጪ ወዳገኘነው መረጃችን ደግሞ ስናሳልፋችው ዜሌንስኪ የእርቀ ስምምነት ተስፋ እንዳለውና ከፑቲን ጋር በግል በቱርክ እንደሚመክሩ ተናገሩ። የዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ ከሰኞ ጀምሮ ከሩሲያ ጋር የተኩስ አቆም ስምምነት እንደሚደረስ ተስፋ እንደሚያደርጉና የሩሲያ ፕሬዚደንት በኢስታንቡል ውስጥ ቀጥተኛ የሰላም ንግግሮች እንዲደረግ ያቀረቡትን ጥሪ በመጥቀስ በግል ለመምከር በቱርክዬ ፑቲንን እጠብቃለሁ ብለዋል። ዜሌንስኪ ውድለት እንደተናገሩት ከሰኞ ጀምሮ የተኩስ አቆም ሀሳብ እንደሚደረስና የዩክሬን ሀሳብ በጠረጴዛው ላይ እንዳለ እንዲሁም ኪየቭ አሁንም ከሩሲያ ምላሽ እየጠበቀች እንደሆነ ተናግረዋል። በፑቲን የቀረበው ድርድር ከመጀመሩ በፊት ሙሉና ጊዜ የተኩስ አቁም መኖር አለበት ሲሉም አጥብቀው ተናግረዋል። ዜሌንስኪ በሁድለት በኤክስ ላይ ባሰፈሩት መልእክትም ሩሲያውያን ጦርነቱን ለማቆም ማሰብ እንደጀመሩ የሚያሳይ አዎንታዊ ምልክት አለ እናመለው መለው አለም ለረጅም ጊዜ ሲጠብቀው ቆይተዋል ብለዋል። ሆኖም ሰኞ ላይ የሰላሳ ቀን ቅድመ ሁኔታ የሌለው የእርቅ ስምምነት ለመጀመር የቀረበውን ሀሳብ በማጠቀስ ማንኛውንም ጦርነት የእውነት ለማስቆም ከተፈለገም የመጀመሪያው እርምጃ የተኩስ አቁም ነው ሲሉም አክለዋል። ግድያው ለአንድ ቀንም ቢሆን መቀጠሉ ምንም ፋይዳ የለውም። የሩሲያ የተኩስ ሙሉ ዘላቂና አስተማማኝ ከሆነ ከሰኞ ግንቦት 12 ጀምሮም ዩክሬንን ለመቀበል ዝግጁ ነች ሲሎም ዜሌንስኪ ተደምጠዋል። የፒኬኬ ታጣቂ ቡድን ሊበታተን ይችላል መባሉ በቱርኪ ውስጥ ለአመታት የዘለቀውን ግጭት እንደሚያስቆም ተነገረ። የኩርዲስታን የሰራተኞች ፓርቲ ወይም ፒኬኬ ታጣቂዎችን ለመበተንና ትጥቅ ለማስፈታት ማቀዱን ያስታወቀ ሲሆን ይህም ከቱርኪ ጋር ለአስርት ዓመታት የዘለቀውን ግጭት ሊያቆም ይችላል ተብሏል። እርምጃውን ሰኞ ዕለት ለታጣቂው ቡድን ቅርበት ያለው ፍራት የዜና አገልግሎት ዘግቧል። የአራት አስርት ዓመታት ብጥብጥን ለማስወገድ ከተነደፈው ከአንካራ ጋር አዲስ የሰላም ተነሳሽነት አካል የሆነው ይህ መግለጫ በየካቲት ወር በእስር ላይ የሚገኙት የፒኬኬ መሪ አብዱላ ኦካላም ቡድኑ መሳሪያ እንዲያስቀምጥ ጥሪ ማቅረባቸውም ተከትሎ ነው። በሰሜን ኢራቅ የተካሄደው የፓርቲ ኮንግረንስ አርብ እለት ከተጠናቀቀ በኋላ ቡድኑ በቅርቡ ለህዝብ የሚገለጽ ታሪካዊ ውሳኔዎች ላይ መድረሱን አስታውቋል። ፊራት እንደዘገበው ኦካላን የእሱን አመለካከትና ሀሳቦች የሚገልጽ መግለጫ በኮንግረንስ ወቅት ተነቧል። ፊራት ሰኞ በወጣው መግለጫ ፒኬኬ የትጥቀት እግሉ የኩርድ መብቶችን ለመጨፍለቅ የሚንቀሳቀሱ ፖሊሲዎችን በተሳካ ሁኔታ መሞገቱን አስታውቋል። ፒኬኬ ታሪካዊ ተልእኮውን አጠናቋል እናም አስራ ሁለተኛው የፒኬኬ ኮንግረንስ የቡድኑ ድርጅታዊ መዋቅር እንዲፈርስና የትጥቀት እግል ዘዴውን እንዲያቆም ወስኗል ብሏል በዚህ ምክንያት በ ፒኬኬ ስም የተከናወኑ ተግባራት በመደበኛነትም ተቋርጠዋል ሲል መግለጫው ገልጿል። የቱርኪ መንግስት የዜና ወኪል አናዶሉ እንደዘገበውም የቱርኪው አስተዳደር ኤኬ ፓርቲ ቃል አቀባይ አዲሱ የፒኬኬ ውሳኔ ሙሉ በሙሉ ተግባራዊ ከሆነ፣ ሁሉንም የፒኬኬ ቅርንጫፎች ህገወጥ እንቅስቃሴዎችን የሚዘጋ ከሆነ የለውጥ ምዕራፍ ይሆናል ብለዋል። ወደ መጨረሻው መረጃችን ስናሳልፋችሁ አሜሪካና ቻይና የታሪፍ ቅነሳ ለማድረግ ስምምነት ላይ ደርሰዋል። ቻይናና ዩናይትድ ስቴትስ በስዊዘርላንድ ካደረጉት የንግድ ድርድር በኋላ በሁለቱ ሀገራት ግንኙነት ላይ መሻሻል መታየቱ ተሰምቷል። የዩናይትድ ስቴትስ የገንዘብ ሚኒስትር ሚኒስትር ስኮት ቤሴንት ውይይቶቹን ውጤታማ እና ገንቢ ሲሉ የገለጹ ሲሆን የቻይናው ምክትል ጠቅላይ ሚኒስትር ሄላይፍንግ በበኩላቸው ውይይቶቹ ጥልቅና እውነተኛ ናቸው ብለዋል። ዋይት ሀውስ የንግድ ስምምነት ብሎ ቢጠራውም ተጨማሪ ዝርዝር መረጃ ግን አልሰጠም። ሙሉ ዝርዝር ጉዳዮችን የያዘም የጋራ መግለጫ በሀገራት እንደሚወጣም ተመላክቷል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በ ጥሩ ር ወደ አሜሪካ በሚገቡት እቃዎች ላይም በቻይና ላይ ከፍተኛ ቀረጥ ከጣሉ በኋላ በተደረገው የመጀመሪያ ስብሰባ ቅዳሜና እሁድ ሚስጢራዊ ዝግ ውይይቶችን አገራቱ አድርገዋል። ፕሬዚደንት ትራምፕ በቻይና ምርቶች ላይም የ145 በመቶኛ ቀረጥ ከጣሉ በኋላ በሁለቱ አገራት ዘንድ የፊት ለፊት ንግግሮች በባለስልጣናት ደረጃ ሲደረግ የመጀመሪያው ነው። ቤጂንግ በአንዳንድ የአሜሪካ ምርቶች ላይ 125 በመቶ ቀረጥ በመጣል የአጸፋ ምላሽም ሰጥታለች። ግዙፉ የታሪፍ ጦርነት በፋይናንሽያል ገበያው ላይ ውዥንብር በመፍጠር አለ ዓለም አቀፍ ውድቀትን አስከትሏል። በጄኔቫ የሁለት ቀናት ድርድር መጠናቀቁን ተከትሎም የዩናይትድ ስቴትስ የንግድ ተወካይ አምባሳደር ጃሚሶን ግሬር ከቻይና አጋሮቻችን ጋር የፈጠርነው ስምምነትም የአሜሪካን የ1.2 ትሪሊዮን ዶላር የንግድ ጉድለት ለመቀነስ ይረዳል ብለዋል። ቤሰንት በበኩላቸው አሜሪካና ቻይና የንግድ ጦርነቱ እንዳይባባስ ትልቅ መሻሻል ማድረጋቸውን ሲናገሩ፣ የቻይና ምክትል ጠቅላይ ሚኒስትሩ ሄላይፈንድ ውይይቱ ለሁለቱ ሀገራት ትልቅ ትርጉም ያለው ቢሆንም ለዓለም ኢኮኖሚ መረጋጋት ትልቅ አስተዋጽኦ አለው ብለዋል። ምክትል ጠቅላይ ሚኒስትሩ ሁለቱ ወገኖች ተከታታይ መግባ ሀሳቦች ላይ መድረሳቸውን ገልጸው የኢኮኖሚና የንግድ ምክክር ዘዴ ለመመስረትም ተስማምተዋል። የዓለም ንግድ ድርጅት ዋና ኢንስፔክተር ንጎዚ ኢኮንጆ ኢዌላ ውይይቱም ትልቅ የእድገት ደረጃ በማለት ሁለቱ ሀገራት በዚህ ፍጥነት እንዲጓዙ አሳስበዋል። በዋናው የቻይና ግዛቶች እና ሆንግ ኮንግ ያለው አክሲዮን ሰኞ ዕለት ጨምረዋል። የአሜሪካ የአክሲዮን ገበያዎች የንግድ ልውውጥ ሲጀመር ከፍ ያለ እንደሚሆን ይጠበቃል። የቻይናው ምንዛሬ ዩዋን ከአሜሪካ ዶላር አንጻርም ሳይዳከም ቀጥሏል። በዩናይትድ ስቴትስ የንግድ ዲፓርትመንት የዓለም አቀፍ ንግድ ምክትል ጸሐፊ የነበሩት ፍራንክ ላቪን እንደተናገሩት ሁለቱ ሀገራት ታሪፍ እንዲቀንሱ ቢጠብቁም ከታሪካዊ ደንቦቹ በላይ እንደማይሆን ግን ገልጸዋል። ተመልካቾቻችን ለሰዓቱ የያዝናቸው መረጃዎቻችን እነዚህን ይመስሉ ነበረ። ስለተከታተላችሁን እጅግ አርገናችሁ እያመሰግንን ለሁላችሁ መልካሙን እየተመኘ እንሰናበታችኋለን። ሰላሙን